ትላንትና በዚህን ሰዓት ወንድማችን እንደ ማንኛውም ሰው አየር ላይ ነበረ፣ ዛሬ ግን አፈር ውስጥ ገብቷል። አንዳንዴ በዚህን ሰዓት ወጣቶች በተለያዩ መንገዶች ተስፋ እየቆረጡ እየረገፉ ነው እንደ ቅጠልና፣ እግዚአብሔር ብቻ ተስፋ ማድረግ ነው የሚሻለው። ብዙ ነገሮች አሉ፣ ብዙ ነገሮች ልክ ፌስቡኩ ላይ እንደ ጻፌ አጠገቡ ያለ ሰው ሮጦ ብደርስለት ኖሮ እንደ አንድ አንድ ወጣት ልጅ እኔ መጨረሻ ነው ብሎ እንደለጠፈ አንዱ ጓደኛው ሮጦ ደርሶ እንዳተረፈ፣ ይሄም እንደ ችላ ባይነት ባይታይ ኖሮ ቢደርሱ ለኖሮ ነፍሱ ድተርፍ ይችላል። አንዳንዴ ምንተቸገርኩ እርዱኝ ብለው የሚጽፉትን ሰዎች እንደ ቀልድ በቃ አሁን በዚህን ዘመን ሌባውም የተቸገረውም አልተቸገረውም ለይተ የማወቅንም አልቻለንም። አጠገባችን ላለም ጓደኞቻችን ምን ተቸገሩ፣ ምን ሆኑ፣ ለምን እንደዚህ ሆኑ ማለት ሁሉም ወደ ራሱ ራሱ በራሱ እና በራሱ የተጠመደበት ዘመን ነው እና ሁሉም ስልኩ ላይ ነው ተጠደቅ ነው ያለ። ቢሮ ብትሄዱ፣ ቤት ውስጥ ብትቀመጡ፣ ማን ጓደኛሞች እንኳን አብሮ የሚያወሩ ሰዎች እንኳን የሉም። አሁን በዚህን ሰዓት ቴክኖሎጂ እንደ ልብ ገዝቶናል እና ጓደኛዬ እንዴት ሆነ፣ ምን ሆነ፣ ምን ችግሩ ምንድን ነው ብለን አብሬም በምንሰራበት መስሪያ ቤት እንኳን ልብ ብሎ ሰው ሰውን አይመለከትም። ይሄ ልጅ ወጣት ነው፣ ለሀገሪቱ ብዙ ነገር ማድረግ የሚችል ነው። እንደዚሁም ደግሞ የአቃቢ ሕግ ነው፣ ብዙ ነገር በሀገሪቱ ላይ ሊያመጣ ይችላል። ነገር ግን ማንም የሚያሳክምኝ ወገን የለኝም፣ ዘመድ የለኝም ብሎ ራሱ ላይ በራሱ ላይ ፈረደ። እግዚአብሔር ነፍሱን ይማር ማለትም ራሱ እኮ አንዳንዴ ይከብዳል። ሁለት ጥፋት ሁለት ነፍስ ማጥፋት ማለት ሁለት ማጣት። ከምድር ልምላይ ላይም አልሆነም፣ ከሰማይ ቤትም አልሆነም። ለምን ነፍሱን ያጠፋ ነፍሱ አይማርም እና ማለት ነው። እና እግዚአብሔር አምላክ ለቤተሰቦቹ መጽናናትን ይስጥ፣ እንደዚሁም ደግሞ አብሮ የምሰሩትም ጓደኞቹም እግዚአብሔር መጽናናትን ይስጠን። ግን ወጣት፣ አሁን ወዴት እየሄድን ነው? ከሁሉ በላይ ሰው ልጅ የሚኖረው በተስፋ ነው። ተስፋ ከተቆረጠ ብር አትርዱ ለሰው ልጅ ተስፋ ስጡ፣ ነገን እንዲኖር፣ ነገን አሻግሮ እንዳይ፣ ነገን በራሱ ላይ የሆነ ነገር ለውጥ ይመጣል ብሎ ሰው ተስፋ ሲሰጥ ትልቅ ነገር ነው የሚደረገው። አሁን የኔ ጋር የሚገርማችሁ ነገር የኔ የባፍየ ዩቱብ ላይ ያላችሁ ተመልካቾች ቪዲዮዬን ስታዩ ሁለት መቶ ሶስት መቶ በጣም ገደሞ ደግሞ ዝቅ ካለ ስልሳ ሰው ነው አለ የሚመለከተው። በዚህ ውስጥ ግን እናንተ ስልሳ ሰዎች ለእኔ ተስፋ ናችሁ ብዬ ነው የሆነ ነገር ተቸገርኩብን፣ የሆነ ነገር ትደርሱልኝ ያላችሁ ብዬ እናንተን ተስፋ አድርጌ ነው ምኖሩ። እውነቴን ነው ምላችሁ። የሆነ ነገር አሁን እኔ ወጥቼ ለቤተሰቦቼ እንደ ሚሊየን ነው ማያችሁ ማለት ነው። እኔ እንደ ሚሊየን እንደ ሚሊየን እንደምታደርጉልን ሆነ ነገር አድርጋችሁ ደግሞ አሳይታችሁኛል አውቃለሁ። ባለፈው በሰራሁት አራት ሺህ ብር ወዴት ላድርግ ለማን ላድርግ ምን ላድርግ ብዬ ቪዲዮ ሰርቼ ለቅቄ ነበር። ያም ቪዲዮ ሰው ያየው ሰው ስንት ነው? ስልሳ ሰው ነው ያየው። ከስልሳ ውስጥ ግን አንድ እግዚአብሔር አምላክ ይባርካት በቋሚነት ለይባፍዬ በቋሚነት ዳይፐሯን እንድትገዛ እኔ በህይወት እስካለው ድረስ ብላ ሶስት ሶስት ሺህ ብር ታስገባላታለች። አለች ይሄ ማለት በቃ ለሰው ልጅ ተስፋ ሰጠች ማለት ነው። ለኔ ተስፋ ሰጠችኝ ማለት ነው። የሆነ ነገር አለውልሽ ደረስኩልሽ አለችኝ። ስለዚህ እኔ ምንድን ነው ተስፋ አለኝ። ወጥቼ እንደዚህ ስናገር ስተነፍስ፣ ሳወራ፣ ስናገር የሚሰማኝ ቤተሰቦች አሉን ብዬ ነው። ስለዚህ የምጻፈው ነገር፣ የምወራ ነገር፣ የምደረገውን ነገር ትኩረት አድርገን ብንሰማቸው ለውጥ ይመጣል ማለት ነው። ለእኔ ምንድን ነው እቺ እናት ተስፋ ሆነችልኝ ብዙዎቹ ተስፋ የሚሆኑልኝ ነው። እኔ አሁን ስታዩ እውነቴን ነው የምላችሁት። አሁን ምንም ነገር ስለዚህ ተስፋ ትልቅ ነገር ነው የሚያደርገው ለሰው ልጅ ተስፋ እንጀራ ነው። እና በተስፋ መኖርን በተስፋ ማድረግን መኖርን እግዚአብሔር እኔ አሁን የፌስቡክ ተመልካቾቼ፣ የቲክቶክ ተመልካቾቼ፣ የዩቱብ ተመልካቾቼ እውነቴን ነው ለእኔ ተስፋዎቼ ናቸው። ምንም አያድርጉልኝ መጥቶ አይዞሽ ባፍና ስሉኝ ለእኔ ተስፋዬ ነው የምተነፍስበት የምናገርበት የምማወራበት ነው። እና ከሞትን በኋላ ረስቲን ፒስ ከምንባባል በህይወት ይስካልን ድረስ አሁን ለቃ ይሄ ልጅ ረስቲን ፒስ፣ እኔ የታዘብኩት ያልታዘብኩት የሆነ ይሄ ልጅ እውነቱን ተናግሮ ኩላሊቱን እስቲ እርዱኝ ብል፣ እኔ የገረመኝ በእናታቸው አድርሱልኝ፣ በእግዚአብሔር አድርሱልኝ፣ ጉርሻ ፔጅ ላይ አድርሱልኝ፣ የምትወዱኝ ሰዎች ስንቴ መሰላችሁ ስለ ሲፒ ልጆች ጽፌ የላኩለት ስንት ጊዜ ስንት ጊዜ ያወራውለት። ነገር ግን አሁን ለዚህ ልጅ ሞቱን ማንም አልቀደመም። እግዚአብሔርን አንድ ቁጥር ቀድሞ በቃ አሳዛኝ እንዲ እንዲ እንዲ እንዲ እንዲ እንዲ ብሎ አንድ ቁጥር መጥቶ ለጠፈ። ይሄ ልጅ ግን ተቸገርኩ፣ እርዳኝ፣ እንደዚህ ሆንኩ ብል ሼር አረግብ፣ ይህኔ ስንቱ ስንቱ ጉድ ነው። እንደዚህ በውስጥ ሄዶ እስቲ ድምፅ ሁነኝ እንዲያደርግልኝ የምለው ሰው በህይወት እስካለ ሲኖር እርዱኝ ካለ በምትችሉት እርዱ። እኔ ለሲፒ ልጅ ዳይፐር የላቸውም መግዣ የላቸውም፣ ቆዳ ቄጣቸው ቆስሏል፣ የተለያየ ነገር ሆኗል። እባኪን አንተ ፔጅ ብዙ ሰው ነው የሚመለከተው፣ ድምፅ ሁነን፣ አንድ ቀን እንተዛዘባለን። የሲፒ ልጅ ድምፅ ያገኘለት የሆነ ቀን እንተዛዘባለን ብዬ ልኬለት አውቃለሁ። ስለዚህ አንድ ቁጥር ግን የሞትን የወሬን የተፋቱን አንድ ቁጥር ድምፅ ይሆናል። ተቸገርኩ ድምፅ ሆነኝ ስሉ ግን ገና ከስንት ጊዜ በኋላ ወይም ደግሞ በጣም ከታዋቂ ታዋቂ ላይማ የተለጠፈ እኮ ራሱ ራሱ ታዋቂ ሆኖ ራሱን አምልጧል። ከየት ከየት ለቃቅሚ አምጥቶ የተለጠፋል። እውነት አንዳንዴ በቃ ትልልቅ ፔጆች ራሱ በጣም ነው የሚያናድዱኝ። ድምፅ ሁኑን፣ እንደዚህ ሁኑን ስባሉ ድምፅ ሁኑ ከሞተ በኋላ ረስቲን ፒስ ፔጃችሁን ለማሳደግ አታድርጉ አታድርጉ። እርዱኝ ሲባል በህይወት እስካለ ድረስ፣ ሰው በህይወት እስካለ እርዱኝ ስል እርዱኝ ነው። ከሞተ በኋላ ረስቲን ፒስ ምን አይጠቅምም። ይሄ ልጅ ምድራ ታዋቂ የተባላችሁ ሁሉም ያልለጠፈ ሰው ፌስቡክ ያልጻፈ ሰው የለም። የመጨረሻ እስትንፋሴ ነው ብሎ እሱ ፔሹ ላይ ሲለጥፍ ምን ሾት እኮ ነው ደሞ የሚያመጡት? ግን ተቸግር ያለው ተርቤ ያለው ይሄ መጨረሻ የምበላ አጣው ብሎ ብለጥፍ ስቃችሁበት ነው የምታልፉት። አታመጡም፣ ወደ ሰው አታመጡም፣ ወደ ህዝቡ አታመጡም። ስንት ህዝብ እኮ ምራራ አለ እኮ። እኔ ለዳይፐር አጣው ተቸገርኩ ስል ስንት ባለሀፍቴ ነ ስፖንሰር እንዴ ከፍ ያለን ቁጥር ላስገባ የምል አይጠፋም። በብራችን እንኳን ዳይፐር መግዛት አልቻልንም ቁጥር የለም ስድስት ቁጥር የለም ሰባት ቁጥር የለም ስምንት ቁጥር የለም። በጣም እየተሰቃየን ነው የሲፒ እናቶች ብለን ስንጮ ስናወራ ድምፅ ሁነን ስንል አልሆንክም። ግን ለሞት ማንም ሰው አይቀድምህም ረስቲን ፒስ ለማለት ለሁሉም እግዚአብሔር ልቡና ይስጠን። ለሞትም ወጣቶች ደግሞ ተስፋችሁ እግዚአብሔር ነው። ዛሬን ሰው ባይኖር ነገ እግዚአብሔር ሰውን ያነሳል፣ አንድ ሰውን ያነሳል። ሞት ምንም አይጠቅምም፣ እራስ ማጥፋት ምንም አይጠቅምም፣ ለማንም አይበጅም እና ሰላማችሁ ይብዛ።